ፍቅር ታሰረችበት ሆና እግሮና እጇን ለመፍታት ትታገላለች እየታገለች እያለ ዳይመንድ እንዲመጣና እንዳትጠጋኝ እንዳትነካኝ ትለዋለች። አየሽ አንቺ ክፉ ሰው ስለሆንሽ የሰው ህመም አይገባሽም። ውስጤ እኔ በጣም ትልቅ ህመም አለ አዴይን ለገንዘብ ብዬ ከድቻታለሁ ይላታል። እኔ ሰው አይደለሁም እያለ ለድህነት ለገንዘብ ብዬ አደይን ከዳዋት እያለ ይላታለ ፍቅር፣ ለምን አቴኝም? እኔ እንዳንቺ ክፉ ሰው አልነበርኩም። ክፉ ሰውም ልሆን አልችልም። ነገር ግን ድህነት ክፉ ሰው አደረገኝ፣ ይላታል። እናትና አባቴን በልጅነት የነበረ ያጣኋቸው የአደይ አባት ግን እንደ ልጅ አድርጎ እንደ ልጆቹ አድርጎ ነበር ያሳደገኝ ለምን አትዬኝም ይላታል። በዝም መሃል ለምን ብላ ስትጠይቀው ወሬኛ ምን አባሽ ገባሽ ብሎ ይሰርባታል። አንቺ ግን አባትሽ ክፉ ነው ብትባይ ታምኔ ነበር። አየሽ፣ ለዛ ነው እምጠጣውም እምደባደበውም፣ እምዋከበው ሰው ገማ አለስማማውም ውስጤ ስጮህ ራሱ ሁሉ ነገር እምረሳው ይመስለኛል ይላታል። ነገር ግን አንቺ በማልፈልገው በአደይ መጣሽብኝ ይላታል። ግን ደግሞ እኔ አላስገደድኩህም እኮ ትለዋለች። አንተው ራስህ ወደህ ፈቅደህ ነው ያንን ያደረግከው ስትለው አንገቷን ሴት ታርጎ ይታገላታል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም የሌላ እምነት ተከታይ ወገኖች ሰላም ሰላም ብያለሁ። ፍቅርን ሲጠርጉ አንገቷን አንቁ እገልሻለሁ እያለ ይላታል። እሷም ደግሞ እባክህ ልቀቀኝ እያለች ትለዋለች። በሌላ በኩል እነ አዴ ፒንጎጋ ሂደዋል። በር እየቆረቆሩ ነው። ከዛም ፈጣሪ ሆይ እውነት ባህልሜ ነው ይመጣል ማህ በለኝ። የአዴን ድምጽ ነው እያለ ይላል። ፒንጎ መጣው እያለ ሄዶ በሩን ከፈተው። ልክ በሩን ሲከፍተው አንገቱን ሲጣርጎ ያዘው። ከዛም እህት የትነች አንተ ቆሻሻ እያለ የት ነው እህት ያለችው ያቆሻሻ ጓደኛ ሄት ነው እያለ አንገቱን ሲጣርጎ ይዞታል። ፓርኮት ተረጋጋ፣ እያለች አደይ ትለዋለች። ነገር ግን ልረጋጋ አይችልም። እሱም እህቴ የት ነው ያለችው እህቴ ያለችበትን ሳላቅ እንዴት ነው የምረጋጋው? እያለ ዳይመንድ የሚባለውን ጓደኛ አሁን ወየት እንዳለ ትነግረኛለህ ወይስ አትነግረኝም? እያለ አንገቱን ጨምድዶ በቦክስ እያቀመሰው ነው። እሺ በቃ ችግር የለውም አሳይሃለሁ፣ ቤቱን አሳይሃለሁ እያለ እሱም በፍራቻ ይዞት ወደ ዳይመንድ ቤት ሄዱ። በሌላ በኩል ለምለም ሶፋ ላይ ተኝታለች። ሊዲያ መታ አንቺ አመዲያም ዝ ተኝተሻል እያለች ነካት፣ አረጋታለች። ከዛም መከደያውን ብድግ አርጋ መታቻት። ትራሷን ስትመታት ሊድ ምን እያረግሽ ነው ትላታለች። ደግሞ አልሻልሽና እዝም መጥተሽ ትጋደሚያለሽ እያለች አሁን ተነሽና ቁርስስድልኝ ትላታለች። አንቺ ሴት አይደለሽ ራስሽ መስራት ትችያለሽ ብላ ታስፈራራታለች። ከአሁን በኋላ እኔ ሰራተኛሽ አይደለሁም ልትናገሪኝ ይቅርና ቀና ብለሽ ልታየኝ አልፈቅድልሽም ብላ ታስፈራራታለች። እኔም በስ በጊዜው እንዳንቺ በእናትና በአባቷ እቅፍ ስር የምትኖር ልጅ ነበርኩኝ። ነገር ግን አሁን ላይ እንደዛ አይደለሁም። ህይወት ብዙ ታስተምራለች። ነግሬሻለሁ። ስለዚህ ብትጠነቀቂ ይሻለሻል ትላታለች። ባልጠነቀቅ ምን ታመጭ ነው ትላታለች። አይ ችግር የለውም ከዛ በኋላ እማሳይሽን ያውቃለሁ ትላታለች። ከዛም ተዝፊ አሁን ትላታለች። ትታት ቤት ትትልና ምን አይነት የቶ ቀበጥ ልጅ ናት እያለች ለምለም በጣም ተናዳለች። ፍቅር እታሰረችበት ሆና አንቺ ንፍሪቅ የሆንሽ ልጅ አትነፋረቂብኝ እያለ አለ በለዛ ነግድሻ አለሁ። ዝም ብለሽ ካልተቀመጥሽ ቆዳሽና ምግር ፍልሽ እያለ ያስጨንቃታል። ከዛም ሽንዴ መቷል ፍታኝ ብላ ትለዋለች። እኔ አንቺን ሳሰቃይሽ እኮ ደስ አይለኝም ይላታል። ዳይመንድ ግን ሽንት መቷል ስትለው እሱ ደግሞ ወይዬ ብሎ ይፈታታል። ከዛም ፈቷት ሽንቷን እንድትሸና ይዟት ይወጣል። ከዛም ውጭ ይዟት ይወጣና እሷ ግን ያሰበችው ሌላ ነገር ነበረና ይዞ ወጥቶ ወይት ንጋ ነው ምሻናው እንዴት ነው? ወይ ነው ምሻናው ስትለው እዚህ ጋ ዝም ብለሽ ሽኙ ይላታል። እንዴ እናንተ እኮ እዚህ ሽንት ቤት የለም እያለ እየቀለደ እዚህ ጋ ሽኙ ይላታል። እሺ፣ ዙርልኝ፣ ወደዛ ዙርልኝ ትለዋለች። ወደዛ ዙሮ እሱም እሱም የምትሸና መስሎታል። ነገር ግን እሷ ትታውላሽ ብላለች። ከዚያም በሌላ በኩል እነዴቭ ፔንጉን ሞጭ ጨው ይዘውት መጥተዋል። አንደርስም እንዴ ምኑን ሀል እያሉት ይሉታል። በዚህ ጋር ተኸርን በአቋራጭ እንደርሳለን፣ ነገር ግን በዚህ ከኸርን ግን በቶሎ አንደርስም ይላቸዋል። ከዛም በቦታው ሊደርሱ ትንሽ ቀርቷቸዋል። ሽንት ቤቱ የታለ እያለች እሷም ትታገለዋለች። ከዛም እሱ ሽንቷን ስትሸና ዞር ብሎ እየጠበቃት እያለ እሷ ግን አምልጣዋለች። ከዛም ተከታትለው አብረው እየሮጡ ነው። አንቺ ሽንት ለማሽናት ይሄን ያቆየለ እንደ ያላት ዞር ሲል እሷን ሲል አምልጣው ነበር። ከዛም ተከታትለው ይሮጣሉ ዴቭ እና ባርኮት እንዲሁም አዴይ ሆነው ነው። ይሄ ነው ቤቱ ይሄ ነው እያላቸው ያሳያቸዋል። ከዛም ገቡ ወደ ቤት። ወደ ቤት ሲገቡ ቤት ውስጥ የሉም ነበር፣ ምክንያቱም እነሱ ወጥተው ነበር ተቀድመው። ገመድ ሲያገኙ ግን ይሄው ዳይመንድ የለም ይላቸዋል። እሱም ነገር ግን ገመድ አግኝተው ነበርና እሱ ገመድ ምንድን ነው ይለዋል። እዚ ነበረች ፍቅር ነበረች ይለዋል። ከዛም ፍቅር የት ነው ያደረጋችኋት? ተናገር! ባለፈውም አዴይ የሆነ ነገር ልታረጓት እንደሆነ ሰምቼ ነበር፣ ነገር ግን አሁን ግዴታ ትነግረኛለህ ይለዋል። ሞጭጮ ትሰማኛለህ? ፍቅር የሆነ ነገር ብትሆን አንተን ነው አለቅህም። ትንሽ እህቴ የት ነች? እያለ ባርኮትም ይናደዳል። በሌላ በኩል ኢላ ተኝቶ ቤቱ ሶፋ ላይ ተኝቷል! ከዛም ሊዲያ ትሄድና እጁን ያዘ ስታደርገው፣ እንዴ ሊዲያ ይላታል። እንዴት መጣሽ ብሎ ይጠይቃታል። ሊዲያ ሲላት ወይዬ ትለዋለች። እሷ ደግሞ እንዴት ገባሽ ይላታል። በበሩ ነዋ የገባሁት ያቺ እንከፍ እኛ ቤት ስለ ተኛች በዛው እኔ ደሞ ወደዚ መጣሁ ትለዋለች። እኔ ደሞ አዴጋ የምትመጣ ይመስል ነበር ለካሷ የምትመጣው እዴፍ ዝንድ ነው ትለዋለች። ከዛ ምን እየርሽ ነው እያለ ይላታል። ከዛ ፍቅር እየሮጠች ነው እያመለጠች ነው ትሮጣለች። እሱም ይሮጣል። ዳይመንድም ተከትሯት እየሮጠ ነው። እሳም ትሮጣለች። እነ ዴቭ አላገኛቸው ሲሉ ዳይመንድን ፒንጎን ይዘው ወደ ቤት ተመልሰዋል። ሞጭጨው አንገቱን አለቅህም፣ እገላሃለሁ፣ እህቴን ካላመጣችኋት እያለ ይለዋል። ነገር ግን እሱ በጭራሽ ስልክ አንሳና ደውልለት ለጓደኛ ይለዋል። ሲደውልለትም፣ አይሰራም ስልኩ እየሰራ ነገር ግን አያነሳውም አያነሳም፣ ይለዋል ደጋግመህ እስከሚያነሳ ድረስ ደውልለት፣ አንተ ደደብ ይለዋል። አለበለዛ ግን አልፋታህም እህቴን የት እንዳደረሰት ታመጣለህ እያለ ይለዋል። ከዛም አዴ ንውስ ግን፣ እንዴት ነው ምን አድርገናችሁ ነው እናንተ ህይወታችንን ያመሰቃቀላት? ብላ ስትጠይቀው ዳይመንድ ላንች ብሎ ነው ፍቅርን ያገታት ይላታል። ደሞዝሽን እንድትሰጥሽ ደሞዝሽን ስላጠፋችብሽ ነው ይላታል። ዳይመንድ ፍቅርና ዳይመንድ ደሞዝ የፍቅር እንደ ሞሰጥታው ነው እንጂ ፍቅር አደይን ብር ሰርቃለች አሏት። የፍቅር ሴራ ነው እንጂ አደይ የለችበትም ይለዋል። እና ታዲያ ተስማሙ ለምንድን ነው ፍቅርን እንደዚህ ያደረጋት ይላታል። ብሩን እንደሆነ ተሰጥቷል ስትለው ሲለው ዴቭ እኔ ከዛ በኋላ ምን እንዲያስበ አላውቅም ነገር ግን ፍቅረኛንም አሞኝታን ነበር ይለዋል። የዚህ ጊዜ ወንድሟ በጣም ይናደድና ሶፋውን በርግጫ ይለዋል። ዴቭ ደግሞ ይሄንን ፒንጎን፣ አንተ ካለ ዛሬ ቀጥለህ ከአዴይ ራስ ላይ ወረድ ትላለህ። አዴይን ካለ ዛሬ ቀጥለህ አታያትም ይለዋል አዴይና ወንድም ባርኮት ቁጭ ብሎ ባርኮትም ራሱን ይዞ በጣም ተናዷል። ለምለም ደግሞ አደይ ተገኘች ፍቅር ተገኘች ብላ ትጠይቃታለች። አደይም አልተገኘችም፣ ደመቀ ፍቅርን ይዟታል። ደመቀም ምንም አብራው ያል ይዟት ሂዷል። እቤት ውስጥ ግን አላገኘናቸውም ትላታለች አንቺ ግን ለምንድነው? እስካሁን ያለ እርሽው ለምን እዚህ ቆየሽ? ትላታለች። እኔማ ሰው ሲጠፋ ቤት ጥየብየ ነው ትላታለች። ሊዱ ያለች አይደል እንዴ ስትላት አንድ ቀበጥ ሴት እንዴት ቤት ልጠበቅ ትችላለች ብላ ትላታለች። ይቅርታ አድርጊልኝ እስካሁን አቆየሁሽ፣ ስለዚህ ሂጂ፣ ኤላም እንዳይቆጣ ትላታለች። ከዛም ለምለም አዴይ ራስሽን ጠብቂ ብላ ተታት ሄዳለች። አዴይም ዴቪን በርኮቴን ለማጽናናት ጠጋ ብላ አንተ በቃ አይዞ ተረጋጋ ምናምን እያለች ታረጋገዋለች። በሌላ በኩል ሊዲያ ለኢላ እየዘፈነችለት ነው፣ እያዝናናችው ነው ውይ አንቺ ልጅ ግን በሰአል ልገልኝ ነው እንዴ አሰብሽው? እያለ ይላታል። ሌላም ዘፈን አለኝ ከፈለክ ትለዋለች። ኤላዬ ብላ ተጠራዋለች። እናቴ ከንተ ጋር ልኑር ትለዋለች። አአ ሊሆን አይችልም ሊዲያ፣ ይሄ ነገር እንኳን ሊሆን አይችልም። እኔ ፈቅድኩልሽ እንበል፣ ነገር ግን ይሄ ነገር ካንቺ ጸባይ ጋር አይሄድም ይላታል። እኔ ያቺ አደይ እንዲሁም ፍቅር በጣም አስጠልተውኛል ትለዋለች። ከዛም አንቺ እኮ ታዲያ የማትፈልጊው ሰው ጋር ምን ትሰሪያለች? ለምን አቶች ይላታል። ወጥቼ ወዴት ልሄድ እያለች ትለዋለች። ሲከፋኝ እኮ አንተ ጋር ነው የምመጣው የሚረዳይ ሰው እንኳን ራሱ የለም ትለዋለች። አንቺ እኮ ትልቅ ሰው ነሽ፣ ብቻሽ መኖር ትችያለሽ ይላታል። ነገር ግን እኔ ብቻዬን መኖር አልፈልግም ትለዋለች። እንደዛ ሊሆን አይችልም፣ እኔ ፍቅረኛ አለኝ። እኔ እንኳ ብትቀማጪ፣ ነገር ግን ለምለም ደስ አይላትም እያለ ይላታል። ሊዲያ እንዲያውም አንቺ ካሁን በኋላ እንደዚ ባትመላለሽ ደስ ይለኛል ይላታል። ሌሊ በጣም እየደበራ ስለሆነ እኔ ደግሞ እንዲከፋት አልፈልግም ይላታል። እኔ አይከፋኝም? ማን ነው እኔን የሚያዝንልኝ? እኔን አይከፋኝም? እንዴት ነው የምታስቡት ብላ ስትለው እኛ ለአንቺ የምናስብልሽ ሰዎች አንቺን የምንረዳሽ እኔ፣ ዴቭ፣ እንዲሁም ባርኮት አደይ ብቻ ነን ይላታል። ካንተና ከዴቦች እኮ ማንም የለኝም፣ እኔን ለማን ተውከኝ ትለዋለች። እኔ ልተውሽ አልችልም ብሎ አንገቷን እቅፍ ያደርጋታል። በዛች ቅጽበት ለምለም ትመጣለች። ለምለም ትመጣና ፍጥጥ ብላ አይን አይናቸውን እያየች በጣም ተናዳለች። ዴቭ በሌላ በኩል ትሰማኛለህ ንጉስ፣ ካሁን በኋላ አደይ ላይ አደይ ዘንድ ብትደርስ ከሷ ላይ ወረድ ትላለ። ለምንድ ነው ድርቅ የምትለው ይለዋል። እሱም እኔ በጭራሽ አደይ ልተዋት አልችልም። አደይ በፈለገች ሰዓት ምንጊዜም ከአጠገቧነኝ። እኔ አደይን በጣም ነው የምወዳት። እበሯ ጋ የመጣሁ ምንጊዜም አይኑ አይኗን እያየው ነው የሚመለሰው። ለእኔ ስርቧ ምርቃት የተሆነ ቆይቷል ይለዋል። ሰማኛለህ አዲ በተቀመጥ ይለዋል እም አልችለውን ነገር አትጠይቀኝ እያለ ድርቅ ብሎበታል። ተፋጠጡ። በሌላ በኩል አዴና የፍቅር ወንድም ይቅርታ አድርግልኝ አዴዬ በጣም በድየሻለሁ። ፍቅር በጣም እንደበደለች በደለች ሻውቃለሁ። ነገር ግን ለዛ ሁሉ ተምጣና አስከፍላታለሁ እያለች እያለ ይላታል። አንተ እኮ ምንም ጥፋት የለብህም፣ ምንም ያጠፋኸው ነገር የለብህም። እንዴት ነው አንተ እኮ የእኔ ምርጥ ወንድሜ ነህ እያለች ትለዋለች። ግን ደግሞ እኔ ጥፋት አጥፍቻለሁኝ። አንቺን ከመውስቀሴ እንዲዛ ከማድረጌ በፊት ማሰብ ነበረብኝ ትዘዋል ነበረብኝ ይላታል። ለምትሰጪ ቅጣት በሙሉ ለመቅጣት ዝግጁ ነኝ ይላታል። አይ ምንም ችግር የለውም። አንተ ምንም ያጠፋሁ ነገር የለህም። እኔ ራሱ ባንተ ቦታ ብሆን ኑሮ አንተ ያረከውን ነበር ማደርገው። የተሳሳቱት ፍቅር እና ደመቀ ናቸው። አንተ ምንም ያረከው ነገር የለም ትለዋለች። እስኪ በሰላም ትመለስና አንቺ ላይ ያደረገችው በሙሉ እያንዳንዱ አስከፍላታለሁ እመኝኝ ይላታል። እንደዚህ እያደረግ የበለጠ ፍቅርን! እልክ ውስጥ አታስገባት ትለዋለች። እኔ ምን አደረግኩኝ እኔ ምላደርግ እኔ እንደዚህ እንድትሆንኩ አልፈለኩም ነበር አደይ ይላታል። ተለያይም፣ ፒንጎና ዴቭ እየተደባደቡ ይጮጩ አሉ? እንዴ ምን እያደረገ ነው ብለው እየሮጡ እሱ ሊያውኸዱ በሌላ በኩል ለምለምና ኢላ በጣም ተጣልተዋል። አንተና እስከ ዛሬ እስርስርህ ጡል ጡል ስትል ነበር መጠርጠር ያለብኝ፣ ትለዋለች እኔ በጭራሽ ይህን አታድርጊ ይሏታል። እንዳትከተለኝ ነግሬሃለሁ፣ እኔ ዓይኔን አምነዋለሁ እያለች በጣም እየተጨቃጨቁ ጥላው ሄደች እንዳትከተለኝ ብላ። በሌላ ክፍል እስከምንገናኝ፣ ከልብ አመሰግናለሁ ለምታበረታቱኝ በሙሉ ከልብ አመሰግናለሁኝ።